አሁን ደግሞ አዲስ አበባ በቀጥታ ስርጭት ወደሚገኘው የአንዱ ዓለም መናን አልፋለሁ። አንዱ ዓለም ሰላም፣ እንደምኑ ላህል። እንግዲህ የዓለም የሸማቾች ቀን በሀገር አቀፍ ደረጃ ለ12ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ42ኛ ጊዜ እየተከበረ እንደሆነ ነው እንግዲህ መረጃዎች የደረሱን። እስቲ በዚህ ዙሪያ ያለን መረጃ አጠር አድርገበት ነግረን በጣም አመሰግናለሁ ተሾመ አንተም እንደምንውልሃል ቀደም ሲል እንደጠቀስከውም ይህ የሸማቾች መብት በተለይም ጥራታቸውን የጠበቁ ምርቶች ለሸማቾች በሚል መሪ ሀሳብ ነው በሀገራችን ለ12ኛ ጊዜ በአለም ደግሞ ለ42ኛ ጊዜ እየተከበረ የሚገኘው ማለት ነው ይህ በዓል በተለይ የሸማቾች መብቶች መከበርና ጥራት ያላቸው ምርቶች ከአምራጮች ወደ ሸማቾች የሚሸጋገሩበት ሁኔታ እንዴት ነው በሚል የቀጠናዊ ትስስር ሚኒስቴር እና እንዲሁም የአዲስ የአዲስ አበባ ንግድ ቢሮ በጋራ ያዘጋጁት ፕሮግራም ነው። በዚህ ፕሮግራም ላይ እንግዲህ የሸማቾች ማህበራት እና የሚመለከታቸው አካላት ተገኝተዋል። በንግድና ቀጠናዊ ትስስር ሚኒስቴር የሀገር ውስጥ ንግድና የሸማቾች መብት ማስጠበቅ መሪ ስራ አስፈጻሚ አቶ ሊቁ በነበሩ እንዳሉት በሀገር አቀፍ እንዲሁም በዓለም አቀፍ ደረጃ ሁለት ሶስተኛ የሚሆነው የኢኮኖሚ መንሸራሸር ወይም የኢኮኖሚ እንቅስቃሴ የሚደረገው በሸማች በመኖሩ ምክንያት ነው ወይም ከሸማቹ በሚነሳው ኢኮኖሚ ፈሰስ ነው። ይሁንና ይህን ያክል የኢኮኖሚ አስተዋፅኦ ያለው ሸማች ግን መብቱ ከመከበር አንጻር ዝቅተኛ ትኩረት እየተሰጠው ነው። ከዚህ በፊትም ደግሞ የሚጠይቋቸው መብት መጣሶች አሉባቸው እና መብቶቻቸው ሊከበሩ ይገባል፣ በተለያየ መንገድ ብለዋል። በተለይም በአለም አቀፍ ደረጃ በመንግስታቱ ድርጅት ይህ የአለም አቀፍ የሸማቾች መብት ቀን መከበር ከጀመረ በኋላ ኢትዮጵያን በሕግ ደረጃ አጽድቃ ይህን እያከበረችው ትገኛለች። በሸማቾችን መብት የሚያስጠብቅም የሕግ ማዕቀፍ በ2006 መጽደቁ የሚታወስ ነውና ይሄ ውጥነት ባለው መልኩ በሁሉም የኢትዮጵያ አካባቢዎች ተግብሮ ጥራቱ ያላቸው ምርቶች እንዲመጣ ጥረት ይደረጋል ብለዋል። በተለይ ኢትዮጵያ ጥራት ላላቸው ምርቶች ትኩረት መስጠቷ የጥራት መንደር በሚል በቅርቡ በጠቅላይ ሚኒስትር አብይ አህመድ የተመረቀውን የጥራት መንደር በማስታወስ እኒህ ጥራትን ለማስጠበቅና ና የሸማቾች መብትን ለማስጠበቅ ያላቸው አስተዋጽኦ ከፍተኛ ስለመሆኑ ጠቅሰዋል። እንግዲህ እነዚህ የሸማቾች መብት ይጠበቁ ሲባል መሻሻል ወይም መተግበር መታሰብ ያለባቸው ግንዛቤዎች ብለው ሲያነሱ መሬት ስራ አስፈፃሚው የአኗኗር ዘይቤን መቀየር፣ የአካባቢን ጥበቃ ማሳደግ የአካባቢ ንጽህናን ማምጣት በተለይም ደግሞ በሸማቾችና በሻጮች በነጋዴዎችና በሸማቾች መካከል ያለን ግንዛቤ ማሳደግ መብትን ለማስከበር ደግሞ መደራጀት፣ እነዚህ በዋነኝነት የሸማቾችን መብት ለማስጠበቅ መተግበር ያለባቸው እውነቶች ስለመሆናቸው አንስተዋል። የአዲስ አበባ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ በበኩላቸው እንግዲህ በአሁኑ ሰዓት ጊዜያቸው ያለፈባቸውና ጥራታቸውን ያልጠበቁ ምርቶች ወደ ሸማቾች እየተላለፉ ይገኛሉ። ይሁንና እነዚህን ግን በ አግባቧሽ ቁሞ ለሸማቾች መብት መጠበቅ የሚሟገት አካል እንብዛም አይታይም። ስለዚህ ይህ ቀን ደግሞ ይህን ነገር ለማሳደግ የሸማቾችን መብት ለማስከበር ሚና ያለው መሆኑን ተናግረዋል። በቅርቡ ከአንድ ዓመት በፊት የሸማቾች መብት መከበር ማኅበር ተመስርቷልና ከእሱ በኋላ ጀምሮ እንግዲህ በተለይም ሸማቾች በዚህ በልኩ መነጋገርና መብቶቻቸውን ለማከበር እንቅስቃሴ ማድረግ እንደሚችሉም ተናግረዋል። ይህ የሸማቾች ቀን በ1983 ነው፣ ዓለም አቀፉ የሸማቾች ቀን ለመጀመሪያ ጊዜ በመንግስታቱ ማህበር ማርች 15 በፈረንጆች አቆጣጠር ማለት ነው መከበር የተጀመሩት። ዛሬ ድረስ እንግዲህ የሸማቾችን መብት ለማስጠበቅ እንቅስቃሴዎች እየተደረጉ ቀጥለዋል። ተሾመ፣ ካለን ሰዓት አንጻር መረጃዎችን በዚህ ላጠቃል እያያው ተስፋውን ከባህር ዳር፣ አንዱ አለምናን ከአዲስ አበባ በቀጥታ የስርጭት መስመራችን ተገኝታችሁ ላደረሳችሁን መረጃ ሁለታችሁንም ከልብ አመሰግናለሁ።